ገና ሩታና አብሬ ሲገናኙ ለዩቲዩብ ድምቀት ተብሎ እሷ እንዳፈቀረች ድራማ ተሰርቷል። አንበሳው በቀዬ ነው። ይሄ ነው ጀግና ጀግና። እንኳንም አፈረጥከው። ምክንያቱም ሩታዬ ሳይሆን አብርሃም የጋሽ ታደሰ ልጅ ነበረ። የፍቅር ጥያቄም ያቀረበላት ለዛውም፣ ሰፋ ባለ ፕሮግራም ብዬ ስለፈልፍ ስለፈልፍ ስለፈልፍ፣ ሴሴት ርካሽ እች ርካሽ እች ርካሽ ስትሉ የነበራችሁ ሩታዬ ሳይሆን አብርሃም ታደሰ እንደጠየቃት፣ እንግዲህ በየቦታው ወይም በየአቅጣጫው እየወጣላችሁ ይገኛል። መጨረሻ አካባቢም ደግሞ አብርሃምና ሩታ በራሳቸው ጊዜ ይፋ የሚያደርጉት ይሆናል። በመጀመሪያ በአንደኛ ደረጃ ሩታዬ የኔ የኔ ውድ የእናትዋ ልጅ ሩታ ሀብትሽ፣ የሚዲያው መሪ፣ የማትሰበሪ ጀግናዋ፣ ተሰድበሽም ተገፍተሽም ወድቀሽ ያልቀረሽ ጀግና በዘጠኝ ወር ሁለት መቶ ኬ የገባሽ ጀግናዋ ሴት ብቸኛዋ እንኳን ደሳለሽ፣ ኮንግራ ብያለሁ። ከዚህም በላይ ደግሞ ከፍ ብለሽ እምናይሽ ያድርገን። የኔ ውድ የባልዋ ልዕልት፣ የባልዋ ንግስት። የሁለታችሁም ደግሞ ውጤት ነው ማለት ነው፣ የባልና ሚስት። በመቀጠል ደግሞ የተመልካችም አስታውጾ ያለበት ጀግናዎች፣ አይበገሬዎች፣ መሪዎች። እናንተም አንድ ሰው ዩቱብ ቻናል ከፍቶ መጥቶ ሳታሳድጉት የሚሆን ነገር የለም እና የእናንተም ውጤት ነው። ከልብ እናመሰግናለን። ክበሩልን፣ ያሰባችሁበትን ደረጃ አላህ ያድርሳችሁ ነው የሚለው ሰላም አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። በመጀመሪያ ሁላችሁም እንኳን ደስ አላችሁ ሩታዬ ሁለት መቶ ኬ ስለገባችላችሁ ኩሩታችሁናል። ሩታይም ደግሞ ከዚያ የበለጠ እንደምታኮሪ ባለሙሉ ተስፋ ነኝ። ሲጀመር ተስፋ አደርጋለሁ ባንቺ ላይ ሁሌም፣ አብርሃምም እንደዛው። እና በጣም ነው ደስ ያለኝ። እውነት ለመናገር ትላንትና ሁለት መቶ ኬ መቼ ነው የሚገባ እያልኩ ነው ስጠብቅ፣ ማታም ስጠብቅ፣ በመጨረሻ ገብቶ አደረ ማለት ነው። እኔ በጣም ደስ ብሎኛል። ለማንኛውም እንኳን ደስ አላቸው። ሌላኛው ፓርትቱ ደግሞ አብርሃም፣ በነገራችን ላይ የእኔ አስር ኬ እና የሩታ ሁለት መቶ ኬ አብረን እናከብራለን አረፋ ይ ብለን ነበረ የኔው፣ እንግዲህ አስር ሺው አልገባም ብለዋል። አንቀሳቅሱትና አብረን እናክብረ። እውነት ለመናገር ከልጆቹ ጋር መለየት አልፈልግም። መውጣት እፈልጋለሁ፣ በቃ እውነት ነው ብላችሁ እና ከልጆቹ ጋር መውጣት ስለምፈልግ እንደምንም ብላቸው አንቀሳቅሱ ቻናል እና እንግዲህ ሩታዬ፣ የሆነ ልጅ ማነው ፍሬ የሚባለው ልጅ ሩታ አይደለችም ለ ዩቱብ ድምቀት ነው የጠየቀችው፣ ብሎ እንግዲህ ይፋ አድርጎላችኋል። በነገራችን ላይ አዎ እኔ በተደጋጋሚ ተናገር ያለው ነገር ግን ብዙ ሰው የመስማት እድሉ በጣም ዝቅተኛ ነው ማለት ነው። እና ሩታ የጠየቀችው ለዩቱብ ድምቀት፣ ለዩቱብ እንድታደምቅ ነበር የጠየቀችው እንጂ አቶ አብርሃም የአቶ አብርሃም አብቶ አብርሃም የማን ነው የአብርሃ ረ የጋሽ ታደሰ ልጅ በቃ አሁን እንዴ የጋሽ ታደሰ ልጅ እንግዲህ፣ ራሱ ቀብረር ባለ መንገድ የሆነ የተዘጋጀ ራሳቸው የፍቅር ቀን የፍቅር ቀን ነው ወይስ የምን ቀን ነው? የካፕሎች ቀን ራሱ አክብረዋል። ያንን ቪዲዮ እራሱ ትንሽ እየተቆርጦ የደረሰን ልጆች አለን። የዛ ጊዜ ውድ ቤት ሰዎች፣ እኔ ብዙ ጊዜ ተናግራለሁ፣ ነገር ግን ምንም የሚሰማ ሰው የለም። ለማንኛውም በዚህ አጋጣሚ ሩታዬ ሳይሆን አብርሃም ራሱ ነው የጠየቃት ማለት ነው። ሌላ ደግሞ ያው ሌላም ነገር ልናገር፣ እንዴ ጋይስ አትሳደቡም ማለት አትሳደቡም ሳይሆን በሩታና ባብርሽ ውጭ ያላቸው ማለት ትሳደባላችሁ እኮ እና ፍአድና ፍቅርም ያው ፍቅረኛሞች ናቸው ባይዘ ወይ ማለት ነው። እኔ ክፉ ነገር አልናገርም እና ግን አንዲቷ ምን አለች የሆነ ቤት ኮምታ ታም ምን አድርጋሽ ነው ይህንን አከል እናትሽ ገላብሻለች፣ እንደ አልፋት ታማልሻት አለች። የሆነች ልጅ ኮሜንት አይቼ ነው በጣም ገርሞኝ ማለት ነው። እሱ የገረመኝ ምንድን ነው በጣም መኘኝ ብላ ተጣብቃ የቀረችባት እንደ መዥገር የተጣበቀችባት ሴት አላች። እሷ ቤት ገብታ የኮመታችው ኮሜንት ነው የገረመኝ ማለት ነው። ነው የሰው ልጅ ይህንን አከል እንደ መዥገር ተጣብቆ ምን ቢደረግበት ነው የሚለው ነገር እንዴት እንዴት ልበላችሁ፣ የሆነ ክፉ ክፉ ለሰው ልጅ ክፉ አትሆኑ። የምሬ ነው የምላችሁ በጣም ነው የሚመራው እና ሜቱ በጠቅላላ ሳይ ምን አደርጋሻለች? ለምን ተጣበቅሽባት? ሲቀጥል ደግሞ እናትሽ ገላብሻለች ወይ ምን በድላሻለች? ያደረገችሽ ነገር አለው ወይ? ብቻ ብዙ ነገር ማለት ነውና፣ ክፉ አትሆኑ ለሰው ልጅ ማለት ነው። እውነቴን ነው የምላችሁና፣ ለሰው ልጅ ክፉ ስንሆን እንደዚህ አይነት ጥያቄ ይመጣብናል ብዙ ጊዜ። ይህ እኮ ለራሳችሁም የሆነ አደብ ሊገዛ ምንድን ነው ስርዓት ሊያስይዛችሁ ይገባል፣ የሰው ኮሜንት ራሱ ማለት ነው። እና ሁሉም የራሱ ህይወት አለው። ነገር ግን ያ ሁሉ እየተሰራ የነበረው ሳክስ ነበረ። በጣም ይቅርታ አብርሽና ነበራ አደና ፍቅር በጣም ይቅርታ። ነገር ግን ሳክስ ነበረ። እውነተኛ ታሪካችሁና እውነተኛ ማንነታችሁ ግልጽ አድርጋችሁ ራሳችሁ ብታጸዱና ተመልካች እርስ በራሱ እንዲያሳድጋችሁ ብታደርጉ ባይ ነኝ። እኔ እንደራሴ ተመልካች ራሱ ተስማምቶ ቢኖር ማለት ነው ና እቺ ልጅ ለዩቱብ ድብቀ ጠይቃ ነበረ። ነገር ግን ዛሬ ላይ ምንም አይነት በነገራችን ላይ በማንንም ሰው ህይወት አልገባችም፣ ሮታ ማለት ነው ያስረግጭ ነው መነገራችሁ። በማንንም ሰው ህይወት አልገባችም እና የቡታጀራ የሆነው ልጆች ራሱ አሉ አንቺ አይደለሽ ወይ ሰዎች አይደለሽ ወይ? በሷ ህይወት የገባሽ የምትሉ አላቸው። እውነቱ እያወቃችሁ አትዋሹ። እውነቱ እያወቃችሁ አትዋሹ። እኔ ብዙ ጊዜ እውነቱ እያወቅኩኝ እኮ ራሱ እዚ ጋር መጥቼ እንደዚህ እንደዚህ እንደዚህ እንደዚህ አይልልም። አልፈተፍትም በሰው ህይወት አልናገርም ማለት ነው። ነገር ግን ስርዓት ሊኖራችሁ ይገባል እላችኋለሁ። ውድ ቤተሰቦቼ ሩታ ምን ያደረገችው ነገር የለም። በማንም ህይወት አልገባችም። ለኢትዮ ድምቀት ጠየቀች። የኔ ልዕልት ዛሬ ላይ ደረሰች። ከዛ ለማርገዝ ደረሰች። ወልደሽ ለመሳም ያብቃሽ የኔ ውድ። ደሞ ታኮሪናለሽ ከዚህም በላይ የሚዲያው ድምቀት ነሽ። መሪ ናችሁ ሁለታችሁም፣ ባልና ሚስት እኔ ማንንም ለይቻ አላቀም። ልለይም አልችልም። አቶ አብርሃም አበጋዝ አበጋዝ እኔ አበጋዝ ነው እኔ ቤት አበጋዝ በነገራችን ላይ መጥፎ ስም ይመስላችሁና የምትሳደቡ ሰዎች ልትኖሩ ትችላላችሁ። መጥፎ ስም ሳይሆን አበጋዝ ማለት የሀብታም ስም ነውና ሀገራችን የሀብታም ስም ነው። በጣም ሀብታም ነው። እውነቴ ነው ብላችሁና እንደኛ ሽንት ቤት ራሱ አያጥቡም ልጆቹ ሀገር ላይ ሰራት እየተቀጥሮላቸው የሚኖሩ ሰዎች ናቸው። እና አበጋዝ ያው አንዳንዴ የሆነ እንትን የምትለው ነገር አለ። እሱ ነገር አስተካክለህ እንድትኖሩ እናው የምንፈልገው። ሚስትህ እንድትሰደብ እማንፈልገው እኛ ሴት ስለሆን ብቻና ብቻ ነው። እኔ ሴት ሆኜ ሌላኛዋ ሴት ስትሰደብ ሴት በመሆኔ በቃል አይደል ለዛችኛዋ አዝንላታለሁ። ያልሆነ ስም እንዲሰጣት አልፈልግም። አንዲት ሴት ያልሆነ ነገር ይሄ የብልግና ቃላት መጥፎ ንግግር ብቻ እንዲወራባት አልፈልግም። ለዛ ለዛም ነው እንጂ ለሌላ ነገር አይደለም። እና ከዚህ በኋላ እንደዚህ የሆነ ፍትፈታ ውስጥ ገብተን ራሱ ልክልካቸው ብንነግራቸው ራሱ አትቆጡ ለምን በመጡበት ስለሆነ የምንመልሳቸው ማለት ነው። የሚያስቆጣ ነገር አይደለም። እርስ በራሳችሁ እራሱ እየተጣላችሁ ነው። ቲክቶክ ሰፈር የሆነች ልጅ ሞታለች አለች ብላችሁ ፖስታችሁ አላችሁ። ብቻ ብዙ ነገር አለና እንደዚህ አታደርጉ። ተስማምታችሁ ኖሮ እንደሰው ሲቀጥል ደግሞ በስደት ነው ያላችሁ። ስደት አለም እስከኖራችሁ ድረስ እርስ በራሳችሁ ተዋዳችሁ ተስማምታችሁ መኖር እንጂ እንደዚ ነገር ባታደርጉ ባይ ነኝ። እኔ እውነት ለመናገር በጣም ነው ያዘንኩባቸው። ቲክቶክ ሰፈር እንደዛ ያደረጋቸው ነው። አይመለከተኝም፣ ነገር ግን በጣም ነው የምታሳዝኑት። አብርሃምን ቢናገሩት አብርሃም ጥፋት ስላለበት ያ ነገር ለምን ይሄ ታደርጋለህ ነው ያሉት። ሩታ ብታጠፋ ራሱ ሩታ ለምን ይሄ ያጠፋሽ ተብሎ የመናገር ግዴታ አለብን። እነሱ ከልባቸው የምትወዷቸው ከሆነ ልጆቹ ሁለቱም ላይ ስተት ሲኖር መሳደብ፣ ሚዲያ ላይ ወታችሁ መሳደብ ሳይሆን ለምን ይሄ ታደርጋለህ ለምን ሥርዓትህን አትይዝም ብላችሁ መናገር። እኔ ተሳድቤ አለቃለሁ አንተ ባለጌ፣ አንተ እንደዚህ፣ አንቺ ባለጌ ጊዜ አንተ እንደዚህ ብዬ አላቅም። ለምን በመጡበት ነው መመልሳቸው እንጂ ዝም ብዬ እኔ ህሊና እያወቀ ልሳ ልሳደብም ደግሞ አልችልም ማለት ነው። እነ ነፃነትም ደግሞ ያው ተደርባ ለመግባት ፈልጋ ነበረ ነብሯ ደግሞ አላስጠጋም ብላለች ማለት ነው። እናቴ ባልሽ እንዳታከፋፊ እና ታዲያ እንደውም እንዲስሙት እንዲያቅፉት እራሱ መፍቀድ የለብሽም። እውነቴ ነው የምልሽ። እኔ እንዲህ ጆሮ ግንዷ ብዬ ነው የምወረውራት አንዲት ሲታቅፋለሁ ብላ ብትመጣ ትቀልዳለችው እ ለዛውም የድሮ ፍቅረኛ የሆነና በእርግጥ ያለፈ ታሪክ ነው ቆይተዋል። እኔ ባለፈውም ተናግሬያለሁ። አብርሃምና ፍቅርና ፍቃድ እና ሩታ አብረው ሲታረቁ ቪዲዮ ተሰራ ጊዜ ነፃነትም ነበረች ብያለው። አይ ወይኔ በላቸው እና አያገባኝም በቃ ነበረች እና ለምን እንደነበረች አላቅም ማለት እየቀረጸች ካሜራ ጡማ እንድሁንም አላቅም ና ነበረች ላችኋለሁ እና የዛኔ ራሱ እኮ ሌላ ታሪክ ይፈጠር ነበረ ባይለያዩ ማለት ነው እና ሰላም ሆኖልኝ ውድ ቤተሰቦቼ።